ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ እየተመለከታችሁ የምትገኙት የቂርቆስ ወረዳ አንድ ኮሚኒኬሽን ድምፅ ነው። በዛሬ ዕለት በዘጠኝ ወሩ ከተፈቱ የመልካም አስተዳደሮች መካከል አንዱን ይዘን መተናል። መልካም ቆይታ። እሺ ዱራን ዱርሴ ሲንገለት ፈጣ አን ጅራቱ አና ቶኮ ኬሰን ጅራዳ ሀደ ጆሌ ሰገሊቲ

እዚህ አካባቢ የስራ ቦታ ነው። እዚህ ጋር ነው ለዚህ ፈሳሽ ነበር። እዚህ አካባቢ ከባድ ፈሳሽ ነበር። ያው ይሄኛው መንገድ እንትን ነበረ፣ ከላይ የሚመጣ ነበረ። እንትን ዘግቶ ነበረ። አሁን ተፈቷል። ሪሊ ተለቀዋል። እንትን ነው ተሰርቶ በስርዓት እንደምላላው ሰላም ማለት ነው። ምን አይነት ችግሮች ነበሩ? እንደው ከበፊቱ ብታነሳልን። ምን አይነት በክረምት ነው የሚያስቸግራቸው የነበረ ወይስ ፍሳሾች ነበሩ? የሽንት ቤት የሚገናኝ ውሃ ነበረ? ምን አይነት ችግር ነበረ? አዎ፣ በጣም ውሃ ነበረ። ይሄ ፍሳሽ በጣም እንትን ነበረ፣ ከባድ ፍሳሽ ነበረ። ነገራችን ላይ ከላይ ነው አው ውሃ። ይሄ ጎድጓዳ አለ አይደለም፣ እንትን ሞላው። አዎ፣ አሁን ኦልሬዲ እንትን ብሏል አሁን ካሜራ እዚህ ነበረ። መኪና እራሱ ራሱ ማለፍ አይችልም ነበር። እግረኛ በዚህ በኩል ነው የሚያልፈው። እኔ ላይ እንትን ብሎ ማለት ነው። አሁን ግን ያው ሬዲ ተለቋል። አሁን ሰላም ነው። አሁን ቅርብ ጊዜ የነበረ ዝናብም አይተናል። ሄደዋል አሁን በሰላም ማለት ነው። እኛም ያው አካባቢ ሰው ተባብሮ እንትን ብሏል፣ እንዲሄድ ተደርጓል። አሁን ውሃ በሰላማዊ ነው። ምን ግን እዛጋ ነበር የተዘጋ። ሄደዋል አሁን የአካባቢ ሰዎቹ ባደረ አስተዳዳሪዎቹ ተባብሮ እንትን ብሎታል። ወንድም አለማየሁ ለነበረ ቆይታ በጣም እናመሰግናለን። አመሰግናለሁ። አይ ስትልህ ስምሽ ማን እንበል? በላይነሽ ከበደ እባላለሁ። እዚህ ግቢ የኖርኩት አስራ ሰባት ዓመት ነው። ከአስራ ሰባት ዓመት ብዙ የውሃ ችግር ነበረ። አሁን ግን የውሃ ችግር ተቀርፎልናል። ግን በሳምንት አንድ ሁለት ጊዜ እንኳ ካገኘን እኛ ማንንም ልናማር ከተማውም ሆነ ምንም አናማር ግን በሳምንት ሁለት ጊዜ ውሃ ይለቀቅልን። በቃ ይሄ ነው፣ ሌላ እንጂ ምንም ችግር የለብንም። ግን እቺ በሳምንት አንድ ጊዜ የምትሆነው ለውሃ ለወደፊቱም፣ ለቤቱ ቤቱን እያጸዳን ስለሆነ ቤቱ እኛ ስለሚጎዳብንም፣ ሁለተኛም ደግሞ ጽዳቱ ስለሚቆሸሽ ውሃ አስፈላጊ ነው። ውሃ በርሜል እንትን ላይ እንዲቀመጥ ስለማንፈልግ የውሃ ችግር ይቀረፈልን። በቃ ይሄ ነው እንጂ ሌላ ሌላ ሁሉ ጥሩ ነው። መልካም እህታችን እንግዲህ ከአሁን በፊት የነበረው ችግር ምን ነበረ እዚህ ግቢ ላይ ያለው ውሃ በሳምንት አንድ ቀን መምጣቱ እንዳለ ሆኖ ግን ምን አይነት ውሃ ነበር የሚመጣው አይ ውሃ አንዳንድ ጊዜ የደፈረሰው ውሃ ይመጣል አሁን ግን ንጹህ ውሃ ነው የሚመጣልን እኔ አሁን ራሴ ኖክዬ ስናገር ውሃ እኔ ስቀዳ ንጹህ ነው የበፊቱ ግን ትንሽ ቆሻሻም ከሽንት ቤትም ተቀላቅሎ ይመጣል እያለ ህዝቡም ይጮህ ነበር አሁን ግን ውሃው ተስተካክሏል መልካም እናመሰግናል እህታችን ሰላም ጤና ይስጥልን። ወንድም አለማየው የቂርቆስ ክፍለ ከተማ ወረዳ አንድ ዋና ስራ አስፈጻሚ አማካሪ፣ ያው የእናንተ ጽህፈት ቤት ብዙ የመልካም አስተዳደር ችግሮችን እየፈታ ይገኛል። ዛሬም በዚህ በቀጠና 27 አንድ እንገኛለን። ቅድምም ስታይ እንደነበረው ብዙ ነዋሪዎች እያመሰገኑ ይገኛሉ። እና የተፈታው ችግር ምንድን ነው? ምንድን ነው የፈታችሁት? አመሰግናለሁ። ይህ ሰፈር እንደምታዩት ብዙ መኪና የምንቀሳቀስበት ብዙ እግረኛ የምንቀሳቀስበት ነው። የሁለት ቀጠና አማካይም እንደመሆኑ እግር ይበዛበታል። ይሄ ሰፈርና እንዳላችሁት ይሄ ፍሳሽ ነበረ። ከዚህ ከፍ ብሎ የሚወጣ ትልቅ ፍሳሽ ነበር። ፍሳሹ አንዳንድ ጊዜ ሽንት ቤት ምን የማይቀላቀለ እዚህ ጋር እንደ ባህር ተኝቶ፣ ይሄ በሙሉ ሰፊ ቦታ በውሃ ተሸፍኖ ሰው መሻገር ያልነበረው አንዳንዴ አንድ በዛ በረንዳ ስር ካለው ደው በስተቀረ በዚህ እንኳን የማያስገድ ነበር። ብዙ ጊዜ የቆየ ችግር ነበርና ይሄን ችግር ያካባቢው ሕብረተሰብ በማስተባበር እዚህ ቀጠና ላይ ያሉትን ባለሀብቶቹን ነዋሪዎችን ማነጋገር መጀመሪያ በሀሳብ ሀሳቡ ምን ይሻላል የሚለው ነገር ከነሱ ጋር ከተወያየም በኋላ የሚሆነው ነገር እዚህ ይሄንን መልሶ እዚህ ጋር ያለውን ነገር ሰራተኛ ይሄን ሙያ የሚያውቁ ሰዎች ቀጥሮ ማሰራት ነገር ስለሆነ እሱን ሰርቶ ያው አይታቸዋል። በቪዲዮ ላይም ይታያል። ምን ያህል ሰው ገብቶ ይሰራ እንደነበረ እስከ ወገብ ድረስ የሚወስድ ቆሻሻ ነበረ። ያው ሁሉ ተወግዶ ዛሬ እንደዚህ ሰው በነጻነት የሚንቀሳቀስ ቦታ መሆኑ ለእኔ ለራሴ በጣም ነው የሚያስደስተኝ። ይሄ እንደዚህ ብቻም አይደለም፣ እንደዚህም ዞሮ ኮብልስቶንም ጭምር እስከ ግማሽ መንገድ ድረስ የሚሄድ ነገር ስለነበረ ይሄ ነው ከዚህ ጋር ተቃለለው። ይሄ ጥሩ ስራ ነው፣ ትልቅ ስራ ነው። ብዙ ቦታዎች ላይ እንደዚህ አይነት ያሉትን መልካም አስተዳደሮች ቶሎ የመሸፈን የመስራት የመጠገን ነገሮች እየተለመዱ የሚሄዱ መሆን አለባቸው ላይ እናስባለን። ይህን እንደ ዋና ስራ ፈጻሚ ከበጎ ፈቃድ ጽህፈት ቤት አበረንጓዴ ውበት ጋር በመሆን ነው የሰራ ነው የሁለቱ ጽህፈት ቤቶች ተዋጽኦ ስራ እስካ ጽህፈት ቤት እነሱም በመጨመር በቅንጅ የተሰራ ስራ ስለሆነ ጥሩ ስራ ነበረ ብሎ መውሰድ ይቻላል ማለት ነው እናመሰግናል አቶ አሌክስ ሰላም ገና ይስጥልን አቶ አብነት ገብሩ የቂርቆስ ወረዳ አንድ ዋና ስራ አስኪያጅ ለምሳሌ እንግዲህ በዘጠኝ ወሩ ከተሰሩ ዋና ዋና ስራዎች አንደኛው የተበከለ ውሃ የማስተካከልና ና እዚሁ ኮንዶሚኒየምም ከሰባ በላይ የሚሆኑ አባወራዎች ችግራቸው ለተፈታ አንድ ነዋሪ ቅድም ነግራናለች። እርሶስ የዘጠኝ ወሩ እንቅስቃሴ ምን ይመስላል በተለይ ከውሃ ጋር ና እዚህ አካባቢ ከተፈታው የመልካም አስተዳደር ችግር ጋር ተያይዞ ምን ይሉናል? ጥሩ አመሰግናለሁ። እዚህ አካባቢ እንግዲህ እንደሚታየው በጣም ከፍተኛ የሆነ የውሃ እጥረት ያለበት አካባቢ ነው። እንደሚታየው በዚህ ፊት ለፊታችን ላይ የነበረው በፊት የተቀበረው የውሃ መስመር በብረት የነበረ እና በጣም ዝቅተኛ የውሃ መጠን የሚያሳልፍ ፓይፕ ነበር የነበረው። በግራም በቀኝም ወደዚህም ወደ ላይም እስከዛ እስከ ህንጻዎች ድረስ በዚህ ደግሞ ቁልቁል እስከ ኮንዶሚኒየም ድረስ በሶስቱም አቅጣጫዎች የነበረው የውሃ መስመር በጣም ችግር ያለበት በቂ ውሃ መጠን የሌለው መስመር ነበር። ከውሃና ፍሳሽ ጋር በመነጋገር እዚህ አካባቢ ያለውን የህብረተሰብ ችግር ትልቅ የመልካም አስተዳደር ችግርም ስለነበረ ከነሱ ጋር የጋራ አድርገን ከዋናው ከትልቁ የውሃ መስመር ፓይፖቹ ጭምር እንዲቀይሩ የብረቶቹ ወደ ፕላስቲክ ተቀይረው በቂ ውሃ መጠን ሊያስተላልፉ የሚችሉ የተሻለ የውሃ መስመር እንዲዘረጋ ተደርጓል። በዚህም ሁሉም በጣም በርካታ ነዋሪ ያለበት አካባቢ ነው። ታችም ቅድም እንዳያችሁት ኮንደምኔም ብዙ ነዋሪ አለ። ወደዚህም ወደ ላይ ስንሄድ ያሉት ነዋሪዎች ምንም አይነት ውሃ፣ በሳምንት አንድ ቀን፣ በሳምንት ሁለት ቀን፣ አንድ ቀን ይመጣል። ግን ያም ሆኖ ውሃ ትመጣለች፣ ትጠፋለች። በቂ ውሃ እንኳን ቀድተው ሳያጠራቅሙ የሚጠፋበት አጋጣሚ ነበር። አሁን ቶታሊ ያንን ችግር ፈተናል። ነዋሪዎቹም በተሻለ ውሃ እያገኙ እንደሆነ አረጋግጠውናል። ችግሩን ከተፈታ በኋላ ማለት ነው። መልካም እናመሰግናለን። እንደው በመጨረሻ ከቅንጅታዊ አሰራርና በጋራ ከመስራት ጋር ተያይዞ ይህ የመልካም አስተዳደር ችግር ሲፈታ የምታነሱት ሀሳብ ካለ ማመስገን የሚፈልጉት አካልም ካለ በዛው። ጥሩ እንግዲህ የቅንጅታዊ አሰራር ለሕብረተሰብ የመልካም አስተዳደር ችግርን ለመፍታት በጣም ወሳኝ ሚና አለው። ይሄ ብቻ አይደለም። አሁን ቅድም ያነሳሁት የበቂ ውሃ መስመር እንዲኖር ብቻ ማድረግ ሳይሆን የተበካከሉ ውሃዎችም ነበሩ ውሃ ከቱቦ ጋር የተገናኘ መስመር ባንድ ላይ የተዘረጋ እነሱንም ጭምር በአስቸኳይ አፋጣኝ እርምጃ እንዲወሰድ አድርገን የተሻለ ቅንጅታዊ አሰራር እየሰራን ስለነበረ በሶስትና በአራት ቀን ውስጥ ሁለት መቶ በላይ የሚጠጉ አባወራች ውሃ የሚሰጥ መስመርን ቀይረን ለማስተካከል የውሃ ብክለትን ቶታሊ ከቱቦ ነጥለን ውሃ ለብቻው በራሱ መስመር እንዲሄድ በማድረግ የተሻለ የመልካም አስተዳደር ችግር ነው የፈታ ነው እና በተለይ በተለይ እዚህ መስመር ላይ ያሉ የንፋስ ስልክ ውሃና ፍሳሽ አገልግሎት ቅርንጫፍ ጽሕፈት ቤት ባለሙያዎች ትልቅ ምስጋና ነው የምናቀርበው። በጣም ጠንካሮች ናቸው። ችግሮች ሲኖሩ ፈጥነው እኛ ጋር በተነጋገርነው የቅንጅት አሰራር ውልም አለን፣ በሰነድ ተግባብተናል። በዛ መነሻነት እያንዳንዱ ችግር ሲከሰት ፈጥኖ በመገኘት ችግሮቹን ወዲያው በማስተካከል ትልቅ ድርሻ ነው ያላቸው። ሌላውም እንደ ወረዳም ህብረተሰቡም ጭምር አንድ ችግር ሲያይ ቶሎ ፈጥኖ ለኛ መረጃውን ያመጣል። እኛም ደግሞ ከነሱ ጋር ሆነን በጋራ እለት በለት እየተከታተልን የሚያጋጥሙ ችግሮችን በጋራ እየፈታን ያለ ነው። ስለዚህ ነዋሪውም እዚህ ቀጠናው ላይ ያደራጀናቸው የቅንጅት አሰራር የፎረም አደረጃጀት ኮሚቴ ያሉ ከየቀጠናው እነሱ ኳቴቨር ማንኛውም አይነት የመሰረተ ልማት ችግር የውሃ የመብራት ሲኖር መረጃዎችን ቶሎቶሎ ቶሎ ያመጣሉ። እኛም ደግሞ ያንን መነሻ እያደረግን ከህብረተሰቡ ጋር በጋራ ችግሮችን እየፈታን ያለነው ለውሃና ፍሳሾችም ቴንኪዩ ማለት ትፈልጋለሁ። መልካም። የቂርቆስ ክፍለ ከተማ ወረዳ አንድ ስራ አስኪያጅ ጽህፈት ቤት ኃላፊ አቶ አብነት ገብሩ ለነበሩት ቆይታ እያመሰገንን ስለ ውድ ጊዜው ላበረከቱልንም እናመሰግናለን። መልካም ጊዜ። እኔም አመሰግናለሁ።